ሲሆን ጽዮን የጽዮን ነገር በጣም ያሳስባል። ጽዮን አሁን ላይ በጣም ችግር ውስጥ ናለችው፣ ምክንያቱም እንኳን ስናስረዳት እንኳን አላመነችንም። እኔን ለማሳመን ነው እያለች አሁንስ፣ የፈረሁት እሷ እንደው የሆነ ነገር እራሷ ላይ የሆነ ነገር እንዳታረግ ብዬ ነው ትላታል ማለት ነው። አማ አሁን ላይ የጽዮን ሁኔታ በጣም ያሳስባል። ተቀይረች ነበር ስላት እንኳን እሷን ለጽናናት ይመስላታል አኔስ የምፈራው ራሷ ላይ የሆነ ነገር እንዳታረግ ነው። ብቻኛ ናት፣ ጭንቀት ያልተላለ ማለት ነው። እናም ኤፍራታ አይ በቃ ሺ ካሁን እኔ ከጎኗ አብረ ትሆናለው ትላለች። በቃ እኔም ወደ አንች ልጅ አንቺም ግቢ ትላታለች ኤፍራታን፣ ኤፍራታን ብጭቃ አድርጋ በቃ እኔም አንድ ስልክ ልደውልና መገባለው፣ እሺ ብላ ገኒም ወደስ ውስጥ ገኒ መሄዷን ስታረጋግጥ ኤፍራታ ስልኳን አውታ ቀጥታ ወደ ሉሊስ ጋር ነበር ሉሊስ ጋ ደውላ የትነሽ? ነበር ያለቻት። ትም በጣም ደንግጣ ስልኩን ታነሰዋለች፣ እየተርበተበዘች ማለት ነው። ኤፍራታን ብድጋድጋ ወይዘሮ ሉሊት ምነው? ተርበተበዘች ችግር አለ እንዴት? ላለ ማ ነው አራያ ተፈጥቆ እንዲህ ያው መስሎች ነው እንጂ ትላለች። ማንኛውም አሁን በአስቸኳይ ወደ ቤት እንድትመጭ ይፈልጋለሁ ትላሳለች። አይ አሁን እኮ ያለሁት አዲስ አበባ እኮ አደለውም ከከተማ ወጥቻለሁ ትላለች። የሄዱልትም እንደሆንሽ አውቃለሁ ሲሆንም እንደዚህ እንድትሆን እንዳረግሻት አውቃለሁ። ግን አታስቢ አሁን አንቺን የማሳስርበት ጊዜ የለኝም አሁን በፍጥነት ቶሎ ነይ ትላለች። ማለት አሁን እኔ ያለውበትን አንቺ ታውቂያለሽ ትላለች ማለት ነው በሰላሳ ደቂቃ ውስጥ አሁን ወደ ቤት ተመለሽ ትላታለች ማለት ነው ግን እንደነገርኩሽ ነው ብላ ተስፈራራታለች ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የቻናሉ ቤተሰቦች እንደናችሁ ል ዳናናችሁ ሁሉ ሰላም ሰላማችሁ በዜ ትበል። ለዚህ ቻናል አዲስ ናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡ ኑ። ቤተሰብ የሆናችሁም ከልብ ነው ማመሰግ ነው። ውድ ቤተሰቦች ሀረግ ድራማ ቀጣይ ክፍል ዛሬ እየላችሁ መጥቻለሁ ማለት ነው። እንግዲህ ከዚህም በፊት እንደምናውቀው ናት በክፍል ሀምሳ ዘጠኝ ናታን ታግቶ ነበረ። እናም በመርፌ ወይም ደግሞ በማደንዘዣ አደንዝዘውት እየጎተቱ ሲወስዱት ነበር ያየ ነው። አሁን ላይ ግን ናታንን ወደ ወስደውት ማለት ነው፣ መኪና ውስጥ አስገብተው ያፌትና እንዲሁም ደግሞ አብሮት የሚሰራው ልጅ አብረው ወስደውን የሆነ ክፍል ውስጥ ያስቀምጡታል ማለት ነው። እናም የሆነ ሽጉጥ እንዲሁም ደግሞ የሆነ ምን እንደዚህ የሆነ ብረታ ብረት ነገር ከፊቱ ያደርጉለታልን። እናም የሆነ ሰው ፊት ለፊት አምጥተው ያስቀምጡታል ማለት ነው። እንደሚመስለኝ ከሆነ እዚህ ፓርት ላይ እውነት ለመናገር አልገባኝም። ያው ትላንትናም ነግራቸዋለሁ። ነገር ግን ያው ሰውየውን እንዲገለው ነበር ያደረገው ማለት ነው። እናም እያሰውዬ ልክ ሽጉጡ ሲተኮስበት ልክ እንደ ሞተ ነገር ነበረ ብሎ እዛም በላ ይወድቃል ማለት ነው። እናም ናታንም መዳኒቱ ይሰራና እንዲሁም ደግሞ ራሱን ያዞረውና ረ ምን ሆነ፣ ናተ ተነስ እንጫወት፣ ልክ እንደጅል እናረገው ማለት ነው። ተነስ እንጫወት እያለው እናም ለምንድን ነው ቆይ ግን ትንሽ መስለ የምትታየኝ እያለው ሚል ነበረ። እናም መጨረሻ ላይ ግን ናታን ይወድቃል። ልክ ናታን ሲወድቅ ታሪኩ የሚባለው ከኋላ ከጀርባ የሆነ ካሜራ ነበረ። ካሜራውን ይዘጋና ብልህን ኦንተንስ ትንስትንስ ይለዋል ማለት ነው። እናም የተመተው ሰው ይነሳል ማለት ነው። ይሄ ማለት ደግሞ ምንም አልሆነም፣ የተመተው ሰው። ነገር ግን ናታን ወንጀለኛ እንደሆነ ቪዲዮ ቀርጸው ቪዲዮ ይዙታል። እናም በቃ እሺ፣ እነ ነው፣ ምንም መነድም መኖር የለበትም፣ ከዚ እንውጣት ሎበል ይለዋል ማለት ነው። ግን ኮ አለቃ እንደሚፈልገው የተሰራለት ይለዋል ማለት ነው። ማለቴ ቪዲዮ እንዴት ነው ይለዋል። አዎ በጣም አሪፍ ነው ይለዋል ማለት ነው። ታሪኩ ከዛ ይወጡና የፌት ጋር ይሄዳሉ ማለት ነው። አለቃ ይሉና፣ እሺ እንዴት ነው ጨርሳችሁ ይለዋል ማለት ነው። አዎ ጨርሰናል ይለዋል። እሺ በቃ ይልና አሁንም ድጋሚ ቪዲዮን ይሰጡታል። ቪዲዮ ላፕቶፕ ውስጥ ያስገባና ሲከፍተው እናም ናታን እንደዛ እየተኮሰ እንዲሁም ደግሞ ሰውየውን ተኩሶ ልክ ሲገለው እንደሞተ ማለትም ሲያስመስል ማለት ነው። ዋው በቃ በጣም አሪፍ ስራ ተሰርቷል። በቃ ብሎናታን ማለትም ያፌትን በጣም ደስ ይለዋል። ይህንን ለኤፍራታ ስልክላት ምን አይነት ስሜት እንደሚሰማት እያለ እናም፣ አሁን ላይ የያፌት ሀሳብ ምን ይመስላቸዋል? ውድ ቤተሰቦቼ አሳባስታችሁን ኮሜንት ላይ አስቀምጡ። እንደኔ ከሆነ ግን እኔ እንደሚመስለኝ ከሆነ ናታንን ወንጀለኛ አድርጎ ሊያሳስረው ነው። እናም ከሳሰረው በኋላ ግዴታ ናታንን ወይ እድሜ ልክ እንዲትፈረድበት ያደርገውና ምክንያቱም ያፌት ሁሉን ነገር ማድረግ ስለሚችል እናም ኤፍራታን ደግሞ የሞት ፍርድም ሊፈረድበት ይችላል። እናም ይሄ ከሚሆን እኔ ላስወጣው፣ አንቺ ግን እኔ ናግብኝ ብሎ ለማግባት ነው ብዬ ነው ማስበው ማለት ነው። እንደዚህ ከሆነ ግን እውነት በጣም ይደብራል። ያለ ምንም ፍላጎት እንግዲህ ያፌት ምንም ብዙ ጥፋት እያጠፋ ወንጀለኛ እየተበረታታ ነው ያለው። እናም እነሱ ግን ምንም ማድረግ ስለማይችሉ ከህግ በላይ ነው እንግዲህ። ከህግ በላይ ስለሆነ ነው ያለችው ማለት ነው። ፍራታም ከህግ በላይ ስለሆነ ህዝብን እየጨረሱ ማለት የለበትም ማለት ነው። ይሄ ማለት ድራማ ነው። ነገር ግን ድራማውን ደግሞ ወደ ማለትም ልንማርበት እስከሆነ ድረስ፣ ስለዚህ ሰው የሚማር እንደዚህ አድርጉ። ወንጀለኛ ሳይያዝ ይቅር ማለት አይደለም ምክንያቱም ወንጀለኛ መያዝ አለበት። አሁንም ቢሆን ማለት ይሄ ነገር መጋለጥ አለበት። በቃ ማለትም ይህ ሴራ የያፌት ሴራ እንደሆነ ማወቅ አለበት ህግ ማለት ነው። እንደኔ ከሆነ እንደዛ ብዬ ነው ማስበው። እንዲሁም ሉሊት አሁን ላይ በቃ ማለትም ጣርታት፣ አለች ኤፍራታ ማለት ነው። ኤፍራታ ደውላ የት ና ያለሽ ሁነ ይፈልግሻለሆን፣ አለቻት እናም እንዲ ለምንፈለግሽኝ ትለታላይ ማለት ነው። እኔ ኮ ከከተማ ውጭ ነኝ ያሉት ኤፍዬ ለውም ትለታለች። አቃለው አሁን ያለሽበትን። ስለዚህ በሰላሳ ደቂቃ ውስጥ ቀጥ ብለሽ እንዳይ፣ ትለታለች ማለት ነው እም። ብዙ ነገርም ከአጎቴ ጋርም ግንኙነት እንዳለሽ ሁሉን ነገር አቃለው። እናም ማለትም ከጽዮን አጎት ግንኙነት እንዳለሽ አቃለው። እናም አጎቴ በአንች ምክንያት ነው ወደ ሀገሩ መመለስ የማይፈልገው። ምክንያቱም አጎቴ ፍቺ ሲልሽ አልፈታን ብለሽው እናም በዛ ነው ሀገር መግባት ያልቻለው ትላታለች ማ ነው እንዲ ቆይ ቆይ እንዲ ልታቂ ቻልች ትልሃለ ማለት ነው። ምክንያቱም ኤፍራታ እና ማለትም የጽዮን አጎትና ሎሊት አንድ ላይ የሆነ እንደዚህ ግንኙነት እንዳላቸው ወይንም ደግሞ የጽዮን አጎት ለሎሊት ውሽማ እንደሆነ ያወቀችበት ምክንያት የሆነ ሰዓት ላይ ቤዛና ጽዮን አንድ ላይ ሆነው ነይ ምግብ ስሪልን ይሏታል ማለት ነው ኤፍራታ። እናም ያም ምግብ ልሰራላቸው ትሄዳለች ማለት ነው። ይህ ማለት ደግሞ የጽዮን አጎት እነሱ ቤት ነበር ማለት ነው። እና ልውሊትም ከሱ ጋር ትመጣና መኝታ ቤት ገብተው የሆነ ሲንሸዋከኩ ወይም ደግሞ ሲያወሩ ትሰማቸዋለች። እናም ብዙ ነገር ሚስጥር ትሰማለች ውሃዛ ስትሄድ ማለት ነው ኤፍራታ። እናም በጣም ደንግጣ ነበር የተመለሰችው ማለት ነው። እናም ሁሉን ነገር ኤፍራታ ይህ ማለት ታውቃለች ማለት ነው። ደንግጣ ስትሄድ ግን ናሳን ደሞ ክችን ውስጥ ነበር የጠበቃት ማለት ነው። ግን የሆነ ነገር ችግር እንደተፈጠረ በጣም ተነጋግጣ ፊቷ ላይ ሲያይ እሄዳለው ብሎ ሲል እሷም እንቃድርጋ እንዳትሄድ ብላ አስቀረች ማለት ነው። እነ ቤዛ ከላይ ስለሆኑ አላዩም። ስለዚህ ኤፍራታይን ነገር አውቃለች ማለት ነው። ናታን ደግሞ ሊያይ ሲል ግን እሷ እንዳይሄድ ነበር ያደረገችው ማለት ነው። ስለዚህ ይህ ማለት ደግሞ ተማግጣለች ማለት ነው። ደግሞ የናታንን አባት ማለት እንዳይናገር እንዳይጋገር ወይም ደግሞ እንዳይንቀሳቀስ ያደረጉትኝ ሉሊትና አጎቱ ነው፣ የናታን ማለትም የናታን አጎት ነው። ይሄ ማለት ደግሞ ወንድሙ ላይ በፍቅር ብሎ ሉሊት ይህን ሰውዬ ለድርጅት ብላ ይህን ሰውዬ እንዳይንቀሳቀስ አድርግ ብለው ከዛም በላ ይህንን ካረክ ከኔ ጋር በፍቅር ትቀጥላለ፣ ካላረክ ግን አትችልም ብላ እናም ወንድሟን አሳልፎ ላይፈቀድ። ምክንያቱም ወንድሜን አሳልፌ ይህን ነገር ያደረግኩኝ ስለምወዲ ስለማፈቅር ሽኮ ነው። እንዴት ይህንን እሷ ግን ጥቅም ነበር የምትፈልገው፣ ስለሚያፈቅራት ስለሚወዳት ትጠቀምበት ነበር ማለት ነው። እሷ ግን ይህን ካላረክ አንተን ማግኘት አልችልም፣ ይህን ካላረክ አንተ ጋር ጊዜ ማሳልፍ አልችልም እያለች ነበር ብዙ ነገር እያስፈራራች ስታረግ የነበረው እና